የእግዚአብሔርን የሚያክል ጽድቅ የእግዚአብሔርን ጽድቅ የሚያክል ጽድቅ ያለው ጻድቅ አልተገኘም። ማንም ቢሆን አልተገኘም። አለውም ብሎ ሊቆም የሚችል ደፋርም አልተገኘም። በዚህም ምክንያት እግዚአብሔር ሰዎች ሁሉ ይጸድቁበት ዘንድ የራሴ የሚለውን ጽድቅ ወደ ምድር ላከ። የእግዚአብሔር ጽድቅ ሰዎች ሁሉ እንዲቀበሉ ኢየሱስ ክርስቶስ ስለ ሰዎች ኃጢአት በሙሉ በዚህ ሁሉ መከራ ውስጥ አልፎ ተላልፎ ተሰጠና እኛን ሁላችንንም ጻድቃን አደረገን። ይሄ ጽድቅ ነው። ይሄ ጽድቅ ለአንድ ክርስቲያን የሚደራደርበት ጉዳይ የሆነ ጽድቅ አይደለም። ለምን ሲባል በሥራው ያመጣው ጽድቅ አይደለም። ለፍቶበት ያገኘው ጽድቅ አይደለም። እንዴት ነው በስራውና ለፍቶበት ያገኘው ጽድቅ ያልሆነው? ዓለም ሁሉ ሲመለከት የዓለም ደካማ ነገር የተባለ ነገር አለ። የኢየሱስ ክርስቶስ አይነቱ ሞት ለዓለም ደካማ ነገር ነው። ይሄ የዓለም ደካማ ነገር የሆነው ነገር ብዙዎች እንዲመኩበት የሚያደርግ ነገር አይደለም። ስለዚህም እግዚአብሔር ሰዎችን ለማዳን ሁሉም ሰው እንዲድን ደብታሞ እንዲድን አዋቂውም የማያውቀውም የተማረውም ያልተማረውም ሁሉ እንዲድንበት እውቀትን የማይጠይቅ ፍልስፍናን የማይጠይቅ የዓለም ደካማ ነገር ነው ይሄ። በዛ ላይ ደግሞ ሀብት የማይጠይቅ ዳም መግባት የሚችልበት የእግዚአብሔር ጽድቅ የሆነው እሱ ተገለጠ። ይሄ ቅድም ያየነው የመስቀሉ ቃል የምንለው ለዓለም ደካማ የሆነ ነገር ነው። ነገር ግን እግዚአብሔር ይህንን ዓለም ደካማ ያለውን ነገር ጥበብ አደረገው ከዓለም ጥበብ ከሚሉት ነገር ደግሞ ይሄ እግዚአብሔር የዓለምን ደካማ ነገር ወስዶ ጥበብ ያደረገው ነገር ከዓለሙ ጥበብ ሲታይ እጅግ የበለጠ የሚጠበብ ነገር ነው። አይወዳደርም። የእነዛ ኮ የዓለም ጥበብ ተጠበው ተጠበው ተጠበው ሊድኑ አልቻሉም። እግዚአብሔር ጋር ሊቀርቡ አልቻሉም። እግዚአብሔርን መድረስ አልቻሉም። የዓለም ጥበብ እኮ የጀመረው እዚህ አይደለም፣ አሁን ላይ አይደለም። አሁን ላይ ቴክኖሎጂ ሲበዛ ሁሉ ነገር እንደዚህ ተራቆ ስናየው፣ አይ የዓለም ጥበብ እዚህ ጋር ጀመረ ልንል እንችላለን። ነገር ግን እዚህ አልነበረም የጀመረው የዓለም ጥበብ የዓለም ጥበብ ቀጥታ የጀመረው ባቢሎን ላይ ነው። ባቢሎን ላይ የሰው ልጆች ጥበብ መዋጮ ተደርጎ እግዚአብሔርን እንደርሳለን። እግዚአብሔርን ባንደርስ እንኳ እኛ በምድር ላይ ሁሉ የሚነገር ስም፣ በእግዚአብሔር ላይ ማመፅ የሚባለው እዚህ ጋር ነው። እግዚአብሔርን የሚያስረሳ የሰው ልጆችን ታሪክ የሚዘረዝር ስም ስለነሱ እነሱ ሁልጊዜ እንዲነገር እንዲወራ የሚደረግ ነገር እንገንባ ብለው ባቢሎን ላይ በእግዚአብሔር ላይ አመፅ ሰዎች በጥበባቸው ጀመሩ። እግዚአብሔርም ደግሞ ቋንቋቸውን እንደበላለቀ እዚህ ጋር ነው። የሰው ልጆች ጥበብ ሁሉ ከንቱ መና የቀረው ከዚህ ነው የጀመረው። አሁን ላይ ደግሞ እንደምናየው እግዚአብሔር ጋር ለመድረስ የማይደረግ ነገር የለም። ሰዎች የራሳቸውን ነገር ጽፈው ለማለፍ የማያደርጉት ነገር የለም። የሰዎች ዝና ስም፣ ሁሉ ነገር በምድር እንዲቀር ተደርጎ ተፈልጎ ሰዎች በደንብ ብዙ ነገር ያደርጋሉ። ነገር ግን አሁንም ቢሆን የሰው ጥበብ ከንቱ ናት። በዚህ ሁሉ ጥበቧ ሰዎች በዚህ ዘመን ተራቀው በአውሮፕላን በሰማይ ላይ ቢበሩ እንኳን እግዚአብሔር ጋር መድረስ አልቻሉም። በዚህ ሁሉ ጥበብ፣ በዚህ ሁሉ እውቀታቸው እግዚአብሔር ጋር መድረስ አልቻሉም። ነገር ግን እግዚአብሔር ጋር መድረስ የሚቻልበት አንድና ብቸኛ መንገድ አለ። ይሄ ብቸኛ መንገድ ግን ለዓለም ሞኝነት ነው። ይሄ ብቸኛ መንገድ ግን ለዓለም ሞኝነት ቢመስላትም እንኳ በዚህ መንገድ ለሚያምንበት ሰው የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል ምን ያህል እንደተገለጠበት የሚያውቅበት መንገድ ነው ይሄ መንገድ ከዚህ ውጭ ሌላ መንገድ የለም። ሰው በጥበቡ አይደርስም። ነገር ግን ለዓለም ደካማ በተባለው ነገር ወደ እግዚአብሔር መድረስ ይችላል። ይሄም የመስቀሉ ቃል ነው እና በዚህ በመስቀሉ ቃል ኢየሱስ ክርስቶስ እንዲህ ስላደረገልን እኛ ጽድቅ አግኝተናል። ጽድቃችን የኢየሱስ ክርስቶስ ጽድቅ ነው፣ ሌላ ጽድቅ አይደለም። የተቀበል ነው ጽድቅ፣ ይውንላችሁም አይደለም የተባል ነው የክርስቶስ ጽድቅ ለእኛ ተቆጠረልን። ይሄ ነው ጽድቅን መቀበል ማለት፣ የኢየሱስ ንጽህና፣ የኢየሱስ ትክክለኛነት፣ የኢየሱስ እውነተኝነት ለእኛ እንዲቆጠር ተደረገ። ስለዚህ እኛ በማመናችን ምክንያት ከተቀበልነው ነገር አንዱ የእግዚአብሔርን ጽድቅ ተቀብለናል። ሌላኛው ቅድስና ነው። ቅድስና ጥሬ ጥርጉሙ መለየት ማለት ነው። ተለይቶ መኖር። ከምን መለየት? ከኃጢአት መለየት፣ ከዓለም መለየት፣ ስለ ክርስቶስ እግዚአብሔራዊ ካልሆኑ ነገሮችና ሀሳቦች በሙሉ መለየት። ይህንን ቅድስና እንለዋለን። ስለዚህ ኢየሱስ ክርስቶስ በሞቱና በትንሣኤው ያስገኘልን አንዱና ሌላኛው ነገር ይሄን ቅድስና ነው ያገኘ ነው። ከአሁን በኋላ ክርስቲያኖች ወይም በኢየሱስ ክርስቶስ የሚያምኑበት በሙሉ ኃጢአተኞች ሊባሉ አይችሉም። ይህ ማለት ኃጢአት ሊሰሩ አይችሉም ማለት አይደለም። ነገር ግን ኃጢአተኞች ሊባሉ አይችሉም። ለምን ሲባል ኢየሱስ ከዛ ኃጢአት አውጥቷቸዋለና፣ ይህንንም ደግሞ እነሱ በእምነት ተቀብለውታል። ተቆጥሮላቸዋል የኢየሱስ ቅድስና ስለዚህ ቀድሶናል አውጥቶናል ለይቶናል በምኑ በሞቱና በትንሣኤው ቅድስናን በተመለከተ ሁለት አይነት ቅድስናዎች አሉ የመጀመሪያው እግዚአብሔር በልጁ በኢየሱስ ክርስቶስ የሰጠን ቅድስና ነው ሁለተኛው እግዚአብሔር በልጁ በኢየሱስ ክርስቶስ በሰጠን ቅድስና መኖር የሚባል ነገር ደግሞ አለ በዛ ህይወት መኖር እና ያንን ኑሮ መለማመድ ደግሞ ከክርስቲያኑ የሚጠበቅ የቅድስና አይነት ነው ማለት ነው ስለዚህ ክርስቲያኖች በሙሉ ምን ተብለናል ተቀድሰናል ቅዱሳን ነን ቅዱሳን ወንድሞች ሆነናል ክርስቲያኖች በሙሉ ሌላኛው ያገኘነው ነገር ቤዛነት ነው እነዚህ ሁሉ ነገሮች የሚካተቱት ደህንነት ውስጥ ነው ጠቅላለው ጠቅለል ተደርጎ ሲታይ ይሄ ደህንነት ይባላል። በደህንነት ያገኘናቸው ነገሮች ነው ናቸው። ስለዚህ ቤዛነት ማለት የታሰረን ነገር በተለዋጭ በማቅረብ በመለዋወጥ ወይንም ደግሞ ለዛ ነገር ተገቢውን ዋጋ በመክፈል የሚደረግ ማስመለስ ነው። የታሰረን ነገር ስናስመልስ የምንከፍለው ዋጋ አለ። ያንን ዋጋ ከፍለን ስናስመልስ ያ ቤዛነት ይባላል። ስለዚህ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት የሚያስፈልገውን ዋጋ ያንን ዋጋ አቅርቦ ከፈለ እና የሰው ልጆችን በሙሉ ታድጓል። ቤዛችን ሆኗል። በኢየሱስ ክርስቶስ ያመኑበት በሙሉ ከዛ ስርዓት ነፃ ይወጣሉ ማለት ነው። ይህም እስራት የኃጢአት እስራት ነው። ሁሉም ሰው የታሰረበት እስራት የሰው ልጅ የእግዚአብሔርን ባለመታዘዙ ምክንያት የእግዚአብሔርን ትእዛዝ በመተላለፉ ምክንያት የመጀመሪያው ነገር የደረሰበት ወይም ያደረገው ኃጢአት ነው። ኃጢአት ማለት በእግዚአብሔር ላይ ማመፅ ነው። እግዚአብሔር ላይ ሰው ልጅ አመፀ። እንደዛ በማድረጉ ስለዚህ ይህንን ኅብረት ለማደስ ሰዎችን ወደ እግዚአብሔር ለመመለስ ኢየሱስ ክርስቶስ ስለዚህ ኃጢአት የሚያስፈልገውን ዋጋ በሙሉ ከፍሏል። እንዴት ሆኖ ከፈለ? እሱ ኃጢአት ሆኖ ከፈለ። እሱ ራሱ ነው ለሰው ልጆች ሁሉ ኃጢአት የሆነው። ስለዚህ ተቤዣን ስንል ከዚህ ነገር ጋር የሚገናኝ ነገር ነው። ኢየሱስ ክርስቶስ ስለ ሰው ልጆች በሙሉ ኃጢአት ዋጋ ስለከፈለ ከዚህ በኋላ የሚያምኑበት በሙሉ ከኃጢአት እስራት ይፈቱና ነፃ ይወጣሉ። ኃጢአት ድጋሚ ሊገዛቸው አይችልም። በመጽሐፍ ቅዱስ እንደተጻፈው ኃጢአት አይገዛንምና ለምን ሲባል ከሕግ በታች አይደለንም፣ ነገር ግን ከጸጋ በታች ነን። ከአሁን በኋላ የሕግ ነገር የሚጠይቀውን ነገር በሙሉ ዋጋ ስለተከፈለበት ህግ የሚፈልገው ነገር በሙሉ ስለተከፈለ ህግ ሊገዛ አይችልም። ነገር ግን በጸጋ ደግሞ እንዴት መኖር እንዳለብን ሐዋርያው ጳውሎስ በሮሜ መጽሐፍ የሚነግረን ነገር ነው።